አቡነ ማርቆስ በጣም ያው ለጊዜው የሚመቹ እድሜያቸው ጭምር አእምሯቸው ጭምር ከእናንተ ጋራ ኔትወርኩ የሚስማማቸው ናቸው። አንዳንዴ ማንግባባ ምችም አሮጌ ኮምፒውተርና አዲስ ኮምፒውተር ስፒዱን ታውቃላቸው አይደለም? አሮጌ ኮምፒውተር በድሮው ነው የሚያስብ ያን የዱሮውን አዲሱ ደግሞ ለአሁኑን ነው፣ የነገውን ነው። እና እሳቸው አሁን ለወጣቱ ምቹ ናቸው። በጣም ምቹ። እኔ ጋር በጣም ነው። አሁን በምላችሁ ቋንቋ ገና ሳልናገር ሀሳቡን ሰርቀው ነው የሚወስዱ። ይህ እንግዲህ አዲስ ኮምፒውተር ጠባይ ነው። ሌላው ቢጭኑትም ይሻይል በአሮጌ ኮምፒውተር ሪጀክት እያደረገ ወዲህ ሲሉት ሌላ ፊደል ያመጣል። ይህ እንግዲህ ለወጣቱ ግራ ማጋባት ነው። እስኪ ስለ ወይዘሮ አበበች እና ስለ ቤተሰቦቻቸው እግዚአብሔርን በጭብጨባ በደንብ በደንብ አይሰማም። ምስጋና ለእግዚአብሔር ነው። እግዚአብሔር አምላክ ስሙ ይክበር ይመስገን፣ ከፍ ከፍ ይበል። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ስሙ ይመስገን። ይህንሳ ላይ እንዳትወስጅኝ እናቴ ብዬ ነበር እኔ እናሷ፣ እንተዋወቃለን የተነጋገርነውን፣ ታምሜም ወይም በህመም ውስጥ ነበርኩኝ። በእጇ ቤቷ በቆርቆሮ ውስጥ ቡናን የቤቱኝ ሳይ በስሯ ውሃ እየፈሰሰ እናቴ ራሪልኝ ባክሽ ቀኔን ጣሪኬ ቀይሪ ብዬ ነበር። ወጣት ተማሪዎች፣ ወጣት የሰፈር ልጆች፣ የሰንበት ተማሪዎች ያለፈውን ታውቃላችሁና ይሄን ቀን ነበር ሳላልፍ አሳየኝ ብዬ የተባጸንኳት ድንግል ማርያም ራራችልኝ። ሁሉ ከሚችለው ልጇም ልጆ አደረሰልኝ። ይሄን ታላቅ ቀን አየን እንኳን ደስ አላችሁ እላለሁ። እግዚአብሔር አምላክ ይመስገን። የአባቶች አምላክ ይመስገን። የሞቱትንም አባቶቼን አመሰግናለሁ። የእነሱን አርያ ነው ተከተልኩት። አያቴን ነፍስ ይማርልኝ ይላለሁ። አያቴ አምላክ የረዳኝ ሥላሴ አባቴን የስላሶችን ቤት ሰርቶ ነበር ያለፉትና እኔም ይሄንን የእነሱን ታሪክ ለማስቀጠል ነው፣ ሌላ ምንም አይደለም። የተከበሮ የመንፈስ ቅዱስ ልጃችን ወይዘሮ አበበችና ቤተሰቦቻቸው ሁላቸውም እንደምን ቆያችሁ? እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሲእግዚአብሔርን አመስግኖ በዚህ በስርዓቱ ብፁሕ አባታችን ብፁሕ አቡነ ማርቆስና ብፁሕ አቡነ ድሜጥሮስ እየመሩት ስርአተ እውደቱ ሲደረግ ለዕለቱ የሚገባው ለስርዓቱ የሚገባው ቃለ እግዚአብሔር ዝማሬው ምስባኩ መልእክታቱ ሲነገር እንደ ሰማችሁት ታላቁ ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ አስር ከቁጥር ሀያ ሁለት ላይ የተቀመጠ ቃል ነው። ወኮነ በውእቱ መዋዕል አድሰን አለ ኢየሩሳሌም በዚያን ዘመን የኢየሩሳሌም ቤተ መቅደስ መታነጽ ወይንም መታደስ ሆነ። እዚያም በኋላ ክረምት ነበር። ዋን ሰው እግዚአብሔር ኢየሱስ በሐዋር ሰሎሞን በሰሎሞን መጠመቂያ በኩል ጌታ ኢየሱስ ይመላለስ ነበር ያለ ቅዱሱ ሐዋርያ ዮሐንስ ጽፎልናል። በኢየሩሳሌም በመጽሐፍ ቅዱስ ስርዓት የህንፃ መታደስና የህንፃ መገንባት በዓል ይከበር እንደነበረ መጽሐፍ ቅዱስ ይነግረናል። በእስራኤል አርባ ዘጠኝ ሰዎችና ከዚያ በላይ አባወራዎች ባሉበት አካባቢ የመገናኛ ድንኳን ይተከላል። በሀገራችን አጥቢያ ቤተ ክርስቲያን እንደምንለው ማለት ነው። ከዚያም ከፍ ሲል ብዙ ህዝብ ሲኖር ምኩራባት ይታነጻሉ። ከዚያ ከፍ ሲል ደግሞ ቤተ መቅደስ ይታነጽና ህዝቡ ለበዓል በዚያ እየተሰበሰበ እግዚአብሔርን ያመልክ እንደነበረ ዛሬም ድረስ ያለ ስርዓት እንደሆነ እና ያለን በመጽሐፍ ቅዱስም አንብበናል። ስለዚህ ያ ስርዓት የመጽሐፍ ቅዱስ ትውፊት ዛሬም ድረስ እየሰራ ነው። እየሰማችሁ አላችሁ። እኛ ቤተ መቅደስ አንጸን ስንጨርስ ሪቫን ቆርጠን አይደለም የምንገባው። እያንዳንዱ የቤተ መቅደሱ ክፍል በቅባ ቅዱስ ታትሞ ከብሮ እስከ ዛሬ ድረስ ይሄ ቤት ህንፃ ነበር የሚባለው የሚሰሩትም ሰዎች ሕንፃ አሰሪ ኮሚቴ ነበር የሚባሉት። ከዛሬዋ ዕለት ካሁኑ ዐለት በብፁዓን አባቶች ከተባረከባት ሰዓት ጀምሮ ሕንፃ መባሉ ይቀርና ቤተ ክርስቲያን ወይንም ቤተ መቅደስ ተብሎ ተሰይሟል። ዛሬ በቅዱስ በቅብዓ ቅዱስ በቅብዓ ሜሮን ስለከበረ ስለተባረከ ስለተቀደሰ ስለተጸለየበት፣ ከዛሬ ጀምሮ አምደ ወርቁን እንሳለማለን፣ ግድግዳውን እንስማለን፣ ጎንበስ ብለን እንሰግዳለን። የቃል ኪዳኑ ታቦት በውስጥ ስላለ ከእግዚአብሔር ጋር በጸሎት እንገናኝበታለንና ይህን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሷን አበው ሊቃነ ጳጳሳት ዛሬ 19ኛ ቀናቸው ነው። መጀመሪያ የሰበካ ጉባኤ ስብሰባ ነበረ። ከዛ በኋላ የቅዱስ ሲኖዶስ ስብሰባ እስከ ዛሬ 6 ሰዓት ድረስ ሲከናወን ቆይቶ ያለ እረፍት ያለ ድካም በስብሰባ ዝለው፣ ነገር ግን ደስ ስላላቸው እናንተ የሰራችሁትን ቤት ለመባረግ እረፍት እንኳን ሳያስፈልጋቸው ወደዚህ የመጡትን ታላላቅ ሁለቱን ብፁዕ አቡነ ማርቆስን፣ ብፁዕ አቡነ ድሜጥሮስን ልታመሰግኖ እጠይቃለሁ። የብፁዓን አባቶቻችን በረከታቸው ይደርብን። ምስጋናው ይቀጥላል፣ ዝማሬው ይቀጥላል። ከብፁዓን አባቶች መካከል አንዱ ብፁዕ አቡነ ማርቆስ ጸሎት ያደረጉልንና ይቆየን፣ እግዚአብሔር ይስጥልን ናችሁ ጊዜ ለመቆጠብ ነው። እንኳን ደስ አለን ደስ አላችሁ። እንግዲህ በመሰረቱ ትምህርት የሚሰጠው ሰው ገብቶት አውቆ ተረድቶ ስራ እንዲሰራ ነው። አሁን ዛሬ እናንተ ሁላችሁ መምህራን ናችሁ የዚህ አጥቢያ በተለይ ወይዘሮ አበበች እና እንዲሁም በአጠገቧ ያሉት መምህሮቻችን እናንተ ናችሁ። ዛሬ በእውነት ማን ነው እንደው ቦታ በጫማ በሚሸጥበት በካሪ ስንት እንደሚሸጥ ታውቃላችሁ። ክርስትና እንግዲህ ሲገባ እንደዚህ ነው። ከዚህ ቀጥሎ ደግሞ አካልን መስጠት ይቻላል። በደረጃ ማለት ነው። ሰይፍ ቢመጣ ሌላም ቢመጣ ከክርስቶስ ፍቅር የሚለየ ማን ነው የሚለው ነገር ተግባራዊ ይሆናል። አሁን እንግዲህ ታውቁት አላችሁ። ምናልባት አንዳንድ እንግዶ የቃሎናችሁ፣ ሌሎቹ ባለቤት ናቸው። እንዴት እንደነበረ ዛሬ እንደዚህ ተውዎ አእምሮ ሲታይ እንግዲህ ዳገቱን ቁልቁለቱን የምታውቁ እናንተ ናችሁ። በእውነት ያለ ምንም አሁን እንደተገለጠው በዚህ በተሰራው ስራ ግለሰቦቹ ኑሮ ዛሬ ማጣፊያው ባጠረበት ሽንኩርት፣ ቲማቲም ለመግዛት ሰው በሚቸገርበት ጊዜ ብቻን እያንዳንዱን ልስሙን እንደው ጠቅላላ የፈጀውን በቡድንም ይሁን በግለሰብ እንግዲህ፣ ክርስትና እንደዚህ ነው። እሺም ክርስትና ሲገባ ገና ነው፣ ግን እየተንደረደርን ነው ወደዚያ ለመሄድ ምክንያቱም አባቶቻችን አይናቸው ፈርጦ ጅግራቸው ተቆርጦ ነው። መሬትማ አለመታደል ሆኖ እንጂ የእግዚአብሔር አልነበረ? ለባለቤቱ ይነፈጋል? ሆ ለባለቤቱ ለሰጠ ለእግዚአብሔር። እና ይሄ መቼስ ሰው ካልገባው ምን ይባላል? እናውቃለን። ነገ ሁሉም ሰው በቁመቱ ልክ ብቻ ነው መሬት፣ ያውም እግዚአብሔር ቢፈቅድ ቢያድል ወደዚያኛው ዓለም የሚሄደው እና ደከመን አይባልም። ለቤተ ክርስቲያን ደከመን አይባልም ምን ሰርተን ግን ግን ደካሞች ስለሆን የምናወራው ያንኑ ድካሙን ነው እንጂ። በጉባኤም ብትሰነብት ለዚሁ ነው፣ ቤተ ክርስቲያን እንድትቀጥል ችግሩን አብረን ተወያይተን መፍትሄ እንዲመጣ ነው የሰነበት ነው እና በጥሩ ሁኔታ እግዚአብሔር ፈቅዶ እንደውም ከሌላው ጊዜ ሆነስ ብዙ ጊዜም ቆይ ነበር። የዘንድሮው ደግሞ እንደ ውጥር ያለ ረስ ዘመን የሚባል አራት ቀን ነው። ያኛው እንዳጠቃላይ ነው። ይሄ ደግሞ የቅዱስ ሲኖዶስ ያ ጉባኤው ያሳለፈውን በውሳኔ ደግሞ ስራ ላይ እንዲውል የማድረግ ነው። ጉባኤያችንም በሰላም ተፈጽሟል። እንኳን ደስ አለን ደስ አላችሁ። እግዚአብሔር ይባርካችሁ። እመቤታችን ትባርካችሁ። አቡነ ሕርያቆስ በጣም ያው ለጊዜው የሚመቹ እድሜያቸው ጭምር አእምሯቸው ጭምር ከእናንተ ጋራ ኔትወርኩ የሚስማማቸው ናቸው። አንዳንዴ የማንግባባ ምችም አሮጌ ኮምፒውተርና አዲስ ኮምፒውተር ስፒዱን ታውቃላችሁ አይደለም? አረጀው ኮምፒውተር በድሮው ነው የሚያስብ ያኔ ድሮ አዲሱ ደግሞ ለአሁኑ ነው የነገውን ነው እና እሳቸው አሁን ለወጣቱ ምቹ ናቸው በጣም ምቹ እኔ ጋር በጣም ነው አሁን በምላቸው ቋንቋ ገና ሳልናገር ሀሳቡን ሰርቀው ነው የሚወስዱ ይሄ እንግዲህ አዲስ ኮምፒውተር ጠባይ ነው። አሁን ሌላው ቢጭኑት ምሻይ በአሮጌው ኮምፒውተር ሪጀክት እያደረገ ወዲህ ሲሉት ሌላ ፊደል ያመጣል። ይሄ እንግዲህ ለወጣቱ ግራ ማጋባት ነው እና ስለዚህ መላከ ብርሃንም ይበቃወታል ሊል መሰለኝ። ልክ ነው። አዎ እኔ ወደ አሮጌ ኮምፒውተር እንዳልቆጠር አሁን ይበቃኛል እስኪ! ስለ ወይዘሮ አበበችና ስለ ቤተሰቦቻቸው እግዚአብሔርን በጭብጨባ ቸፍ ቸፍ፣ በደንብ በደንብ፣ አይሰማም። ምስጋና እግዚአብሔር ነው። እግዚአብሔር አምላክ ስሙ ይክበር ይመስገን፣ ከፍ ከፍ ይበል። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ስሙ ይመስገን። ሁሉን ያደረገልኝ እግዚአብሔር ይመስገን እላለሁኝ። እኔ ደካማዋን ጎብኝቶ አባቴ ማይገባኝን ስላደረገልኝ እግዚአብሔር አምላኬን አመሰግናለሁ። እኔ ብተዋት ያልተወችኝ እናቴ ድንግል ማርያም፣ የዘር ያዕቆብ እናት መልካሟ፣ ሩሯዋ እናቴ ይህንሳ ላይ እንዳትወስጅኝ እናቴ ብዬ ነበር። እኔ እናሷ እንተዋወቃለን። የተነጋገርነውን ታምም ወይም በህመም ውስጥ ነበርኩኝ። በእጇ ቤቷ በቆርቆሮ ውስጥ ቡና የቤቱኝ ሳይ በስሯ ውሃ እየፈሰሰ እና ቴራሪልኝ ባክሽ ቀኔን ጣሪኬ ቀይሪ ብዬ ነበር። ወጣት ተማሪዎች፣ ወጣት የሰፈር ልጆች፣ የሰንበት ተማሪዎች ያለፈውን ታውቃላችሁ እና ይሄን ቀን ነበር ሳላልፍ አሳየኝ ብዬ የተፋጸንኳት ድንግል ማርያም ራራችልኝ። ሁሉ ከሚችለው ልጇ ልጇ አደረሰልኝ። ይሄን ታላቅ ቀን አየን። እንኳን ደስ አላችሁ እላለሁ። እግዚአብሔር አምላክ ይመስገን። የአባቶቼ አምላክ ይመስገን። የሞቱትንም አባቶቼን አመሰግናለሁ። የእነሱ አርያ ነው እና ተከተልኩት አያቴን ነፍሲ ማርልኝ ላለሁኝ አያቴ አምላክ የረዳኝ ሥላሴ አባቴን የሥላሴዎችን ቤት ሰርቶ ነበር ያለፉትና እኔም ይህንን የእነሱን ታሪክ ለማስቀጠል ነው። ሌላ ምንም አይደለም። ይሄንን አየኝ፣ አምላኬ ጎበኘኝ። እኔ ጌታ የማይገባኝን እኔን ደከማዋን ጎበኘኝ፣ ለዚህ ታላቅ ደስታ ቀን አበቃኝ። እግዚአብሔር አምላክ ይመስገን እላለሁ። የአካባቢ ልጆች፣ ወጣቶች፣ ወንድሞቼ፣ እህቶቼ፣ እናቶቼ አብራችሁ ያለቀሳችሁት፣ የደከማችሁት፣ የወጣችሁት ይሄን በማየታችሁ ክብር ለእናንተም ይሁን፣ ክብር ለእግዚአብሔር ይሁን። ላለው ምስጋና ይድረሳችሁ። እጅግ በጣም ለምወዳችሁ የሰንበት ተማሪዎች የዚህ ደብር ሰንበት ተማሪ ብቻ ሳትሆኑ የጎሮ ገብርኤል የቅዱስ ሚካኤል ቤተክርስቲያን ሰንበት ተማሪዎች፣ የአግዓዝተ ዓለም ስላሴዎች ሰንበት ተማሪዎች፣ የእመቤታችን የቅድስት ድንግል ማርያም ሰንበት ተማሪዎች ያን ሁሉ እንባ አብሶላችሁ እግዚአብሔር ይህን ቀን ስላሳየን አብሮ እግዚአብሔር ይመስገንናለሁ። ልጆቼ የተባረኩልኝ፣ አመሰግናለሁኝ። እግዚአብሔር ያክብርልኝ፣ መድኃኔዓለም አባቴ ያክብርልኝ። እንግዲህ ያው እግዚአብሔር ለዚህ ደስታ አብቅቶናል። እኔ ሰው ነኝ፣ ደካማ ነኝ። ሁሉን አይቶ እግዚአብሔር ግን ሙሉ አድርጎኛል። ዛሬ እኔ ብሞት እንኳን እልል እያላችሁ ሸኙኝ ነው የምለው። ማናችሁም እንዳታለቅሱልኝ ልጆቼ። ዛሬ ታላቅ ቀን ነው ለእኔና እግዚአብሔር ይመስገን። ሁሉን የሚችል እግዚአብሔር ነው፣ ይህንንም ያደረገው እግዚአብሔር ነው። ከነናቱ ከእናት ቅድስት ድንግል ማርያም ጋርና የወደፊቱንም እግዚአብሔር ይወስንላለውኝ። አመሰግናለሁ ወይዘሮ አበበች ወደዚህ ቤተ ክርስቲያን የመጡት በዊልቸር ነው፣ ብፁዕ አባታችን። ፓራላይዝ ሆነው እጅና እግራቸው አካላቸው ቁልፍልፍ ብሎ አንደበታቸው አይናገር፣ አይናቸው አያይ፣ ጆሮቸው አይሰማም። ማን ፈወሳቸው? እግዚአብሔር ግን እንዲህ አድርጎ መጻጉዕን የፈወሰ አምላክ እሳቸውንም ፈውሶ በዛሬው ዕለት በእንደዚህ አይነት መልኩ ቆመው በዚያው አውደ ምሕረት ላይ የእግዚአብሔርን ኃያልነት የእናታችን ቅድስት ኪዳነ ምሕረት አማላጅነት ለመመስከር በቅተው ሕንፃ ቤተ ክርስቲያኑን ለማስመረጥ ለማስመረቅ በቅተዋልና ይህን ላደረገ አምላክ ምስጋና ይግባው። ጸሎት ተዘጋጁ ሁላችሁ። እንግዲህ እስካሁን የነበረውን ቻናል ተው፣ አሁን ወደ እግዚአብሔር ነው። ማንንም እንዳትሰሙ፣ ማንንም እንዳታዩ፣ ቤትምዳችሁ እንዳታንጎዳጉዱ ሁሉ እግዚአብሔር አምላክ እውነት በዚህ በአጭር ጊዜ በዚህ ኑሮ በጣም በተወደደበት ስሙን የምንጠራበትን ሰላም የምንሰብክበትን የተበተኑትን አንድ የምናደርግበትን ስለ ሀገራችን ስለ ኢትዮጵያ የምንጸልይበትን ቦታ ስለሰጠን አሁንም የተመሰገነ ይሁን። የወላዲተ አምላክ ረድኤት ወረከት ይደርብን። ይወጣችሁ የወረዳችሁ እግዚአብሔር ይባርካችሁ። ሌሊቱን ይባርክልን ደስ ብሎን በዓሉን እንድናከብ የእግዚአብሔር አምላክ ፈቃዱ ይሆንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግስትህ ትምጣ። ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን፣ እኛም የበደሉንን ሁሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤታችን ቅድስት ድንግል ማርያም ለመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ባሳብሽ ድንግልሽ፣ በስጋሽም ድንግልሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ገባሻል። ከሴቶች ሁሉ ተለይት አንቺ የተባረች ነሽ። ማዘንሽን ፍሬ ኢየሱስ ክርስቶስ የተባረከነ ጸጋን የተመላሽ ድንግሎ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ

የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይሆናችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ